መስጅደን ነበዊ ላይ ቆማ የምታስተምር ሴት ነበረች። አዲስ ጉድ ነው እኮ የማንሰማው የለም ዘንድሮ። መስጅደን ነበዊ ላይ ሴት ልጅ በአደባባይ ትሰብክ ታስተምር ነበር ተብሎ መረጃ የኋላ ኪስ አድርገው እንዲህ እየዋሹ ነው። ለምን ሲባል ሰላምቴ እህቶቻችን የማንም ወጠጤ የአይን ሻወር ለማድረግ ይህን እያደረገች ያለችው ማና ስንል፣ በግልጽ ነው የምንነጋገረው፣ እህታችን አስያ ናት። ብስሚላ አልሐምዱላህ አሰላቱ ወሰላም አላ ረሱልላህ ወአላ አሊሂ ወሳህቢሂ ወመንዋላ። የተከበራችሁ ወንድምና እህቶች አሰላሙ አሌይኩም ወረሐመቱላሂ ወበረካቱ። የጌታችን የአላህ መልካም ፈቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ የሆኑ እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደንብ በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ የምነጋገረው እንደተለመደው ወደ ጥመት የሚጣሩ እንዲሁም እስልምና ያልፈቀዳቸውን ነገር በአደባባይ ሰዎች እንዲሰሩት የሚያደርጉ ሴቶችን የሆኑ ወንዶችን የምናጋለጥ ይሆናል። ዛሬ አብዛኞቻቸው የምታቋጥ እህታችንን አስያ በአደባባይ ሴት ልጅ ፊቷን እያሳየች እንደፈለገች ማስተማር ትችላለች። ለዚህ ደግሞ በርካታ የሆኑ ቁርአናዊ እንዲሁም ደግሞ ሀዲሳዊ መረጃዎች አሉን እያለች ነው። እንግዲህ መረጃዎቿን እንመልከትና ከዛ በኋላ ምንም አይነት መረጃ የላቸውም ያለችን ደግሞ መረጃዎች በአላህ መልካም ፍቃድ ከሆነ አንድ ሁለት የማሳያቸው ይሆናል። ሀቅን ለፈለገ ሰው ከስሜት ቀንበርነት ለወጣ ሰው አንድ መረጃ ብቻ በቂ ነው። ያን ነገር እውነት ነው ብሎ ለመቀበል ማለት ነው። ኢንሃውስ ወደ ቪዲዮ እስቲ አንድ ልጅ ዳዕዋ አታርግ አታስተምር የሚል ካለ ማለት ነው። የተከለከልንበት ካለ ከቁርአን ከሀዲስ ነው። ሰው የሚያስተምርሽ አይደለም። መመሪያችን ቁርአን ሀዲስ ነው። ቁርአን ለአላ ስብሓነው ተዓላ ዳዕዋን ለሁሉም ነው ያለው። አንድ ሴት ዳዕዋ አታደርግ የሚል ነገር የለም የትኛውን ሰው ወደ አላህ መጣራት አለበት። አው ወደ አላህ ሲጣራ ጊዜ ስርአትና ህጎች አሉበት። አው በትክክል አለበት። ነገር ግን ይሄ ፋላሲ እየሰራች ምን እያደረገች ነው? ወደ አላህ አትጣሪ ዳዋ አታድርግ የሚል ከት ነው። አንድ ሴት እህቶችን ሰብስባ ብታስተምር ሴቶችን አንድ ላይ ብታስቀራ፣ ይህ የተመረጠ ነገር ነው። ነገር ግን ዛሬ ላይ የምናየው ነገር ምንድን ነው? በጣም በሚያሳዝን ሁኔታ የሂጃብን መስፈርት ያላሟሉ፣ ሂጃብ በስርዓቱ እያላደረጉ ከዛ በኋላ አስተማሪ ነኝ የሚሉ፣ እንዲሁም ደግሞ ኡስታዞች እያሉ ወንድ ኡስታዞች እያሉ ወንዶች መሃል ሆና እንደፈለገች አፏን እየከፈተች ይህ ዳዋ አደርጋለሁ ብትለኝ የአይን ሻወር ሰዎች እንዲወስጡ እያደረግሽ እንጂ ወደ አላህ እየተጣራሽ አይደለሽም ብዬ ነው ምላሽ መሰጥሽ። ለምን ይህ አልቃቡ ሳላካላችሁ ቁራናዊ መረጃ ስላለኝ አላሁ ስብሐነሁ ወተዓላ በሱረቱ አህዛብ ላይ እንዲህ በማለት ይናገራል። ቨርስ 33 ላይ ከ32 ጀምሮ እናነባው። የነቢዩ ሴቶች ሆይ፣ ማለትም ሚስቶች፣ ባለቤቶች ማለት ነው። ከሴቶች እንደማናቸውም አይደላችሁም፣ እንደማንኛውን ሴቶች አይደላችሁም። አላህን ብትፈሩ ትበልጣላችሁ፣ ወይም ደግሞ ለእናንተ ተመራጭ ነው ያን በልቡ ውስጥ በሽታ ያለበት ማለትን ስጋ የለበሰ አካልን አላስፈላጊ ነገር ያስባል። ታዲያ ያን ነገር እንዳያስብ እንዳይ ከጅል በሽታ ያለበት ሰው እንዳይ ከጅል እንዳያስብ በንግግርን አትለስልሱም ማለትን ዛሬ ላይ እያቆላበጡ ይሄ በጣም ድምጿን እየቀየረች ይሄ እኮ የታወቀ ነገር ነው። እና ያቸዋለን በዚሁ ዳዋ እናደርጋለን የሚሉ መልካምን ንግግር ብቻ ተናገሩ ወይም መልካምን ንግግር ተናገሩ ሳትለሰልሱ፣ ይሄ ድምጻችሁን ሳትቀይሩ መልካምን ነገር ተናገሩ። እንደዛ ነገር ደግሞ የሚናገሩት እንዴት ነው ስንል እዛ ወረድ ብሎ ቨርስ ሰላሳ ሦስት ላይ ይመልስልናል። ወደ ቨርስ ሰላሳ ሦስት ከመሄዳችን በፊት እዚህ የቁራን ቨርስ ላይ በጣም ቁም ነገሮች አሉ። ይህን ሴት ልጅ ስታስተምር ጊዜ መቅለስለስ እንደሌለባት ድምጿ ራሱ ምን ያክል አውራ እንደሆነ የሚገልጽ የቁርአን ቨርስ ነው። ክሊርና የማያሻማ ነው። ይህን ትዕዛዝ የተሰጣቸው ደግሞ ለእነማን ነው ስንል የመልክተኛው አለይሂ ሰላቱ ወሰለም ሚስቶች አስቡት፣ ኢማጀን አድርጉት። እነዛ የመልክተኛው አለይሂ ሰላቱ ወሰለም የምዕመናን እናት ናቸው፣ እንዲሁም ደግሞ የነቢ ሚስቶች ናቸው። የነቢ ሚስት ማንም ሊያገባ አይችልም። እንዲሁም ደግሞ ለምዕመናኖች ማለትም ለኛ ለሙስሊሞች እናታችን ጭምር ናቸው። እናቶቻችን ጭምር ናቸው። ታዲያ ያ ሆኖ ሳለ ሳይቅለሰለሱ ድምጻቸውን ሳይቀን እንትን ሳይሉ ከመጋረጃ ጀርባ ሆነው ያስተምሩ ነበር። ወደዛ ሄዳሉ። ምክንያቱም አይሻ በተመለከተ የተነሳ ነገር ስላለ ሰላሳ ሦስት ላይ ወርዶ ደግሞ እንዲህ ይላል። በቤቶቻችሁም ውስጥ እርጉም ሴት ልጅ ሰኪና፣ እርጋታ የምታገኘው ቤቷ ውስጥ ነው። ዛሬ እኮ ሶሻል ሚዲያ ላይ ያሉ በአደባባይ አይተናል። ከዚህ በፊት አሳይቻችኋለሁ። እት አስያ ባለቤቷ ከጀርባ ሲመጣ ወደ ኋላ ሂድ ለባለቤቴ የው እራት አላዘጋጀሁለትም እሱ ኪችን እየገባ ነው ትን ነበር። ከማንም በላይ የባል ሀቅ ይቀድማል። ይህን ነገር ሳታ ወታ ላስተምር ብትል አልሰማትም። ይህ ከስልምና አንጻር እንዴት ይታያል የሚለው ማስቀደም አለብን፣ ሰዎችን ከመከተላችን በፊት። ከዛስ መርጋቱ ብቻ ሳይሆን እንደ በፊተኛው ፊተኛው ማለትም እንደ ጃህልያው መሃይባን ጊዜ መገለጥም በመጌጥም አትገለጡም። መገላለጥ ዛሬ ላይ ቻፕስቲክ ኩል፣ ምንድነው ይሄ ቅንድባ ተቀንድባ የተለያዩ ነገራቶችን አድርጋ ሜካፕ ተጠቅማ ፊልተር ተጠቅማ ለኔ በሚወሰውስ ልብስ መታ? ከዛ በኋላ ላስተምር ትለኛለች። እውነትሽ ነው ያንቺ መልክ ያንቺ ሰውነት ላይ ነው ወይስ ደግሞ ትምህርትሽ? ፎከስ አድርጊ። ልሰማ ሰላትን በደንብ ስገዱ እያለ ከዛ በኋላ አማኞችን የሚያንፀባርቁትን ነገር ማንጸባረቅ እንዳለባቸው ይናገራል። እንግዲህ ተመልከቱ፣ ቁርአን የሚናገረው ይህ ነው። ዛሬ ላይ ግን አንድ የተናገረችው ነገር አለ፣ እንስማት። እናታችን አይሻ ረዲየላሁ ተዓላ አንሃ ሰብስባ ነበር የምታስተምረው አንቺ አንድን ነገር ስሜትን መከተል ሳይሆን ቁርአንና ሐዲስ ላይ ተከልክሏል የሚለው ማየት ጥሩ ነው። ዳዕዋ አታርግ የሚል ካለ ማለት ነው። ምክንያቱም አሁን እኛን የተናገሩ ሚመስላችሁ ሰዎች እሷንም ጭምር ነው የሚናገሩት። መስጂደን ነበዊ ላይ ቆማ የምታስተምር ሴት ነበረች። አዲስ እንደተለመደው ተለመደው በመልእክተኛው አለይ ሰላት ወሰላም ሚስት እንዲሁም በምዕመናን እናት በሆነችው በእናታችን አይሻ ረዲየላሁ አንሃ እየተዋሸ ነው። እንዲህ ዳዋ ታደርጉ ሲባል እናታችንን አይሻ እየተቹ ነው። እውነትሽ ነው፣ የምርሽ ነው። እናታችን አይሻ አታስተምር ነበር? እንዴት ነበር የምታስተምረው? ያን ነገር ነው መፈተሽ ያለብን። እናታችን አይሻ ስለ መልእክተኛው አለይሂ ሰላቱ ወሰላም ባህሪ ከሚስቶቻቸው ጋር የነበራቸውን መስተጋብር በተመለከተ አብዛኛው ጊዜ ሰሃቦች መተው ይጠይቁ ነበር። ምክንያቱም ደግሞ የአንድ ሰው ባህሪ ማንነት የምታውቁት አብራችሁ ስትኖሩ እንዲሁም ደግሞ ባልና ሚስት ስትሆኑ ዲቴል ስለ ግለሰቡ የምታውቁት። ስለ መልክተኛው አለይሂ ሰላቱ ወሰላም ባህሪ ደግሞ እናታችን አይሻ በደንብ ታውቃለች። ባህሪያቸው ቁርአን ነበር ብላ በተደጋጋሚ በተለያዩ አጋጣሚዎች ለሰሃቦች ስትመልስ እንመለከታለን እንዲሁም ስታስተምራቸው ጭምር ማለት ነው። ግን አንድ ቁም ነገር ያዙም እናታችን አይሻ ስታስተምር እንዴት ነበረ? አሁን ሴት ልጅ አታስተምር አይደለም፣ ማስተማር ትችላለች። ሴቶችን ሰብሰባ ማስተማር ትችላለች። እንዲሁም ደግሞ ኡስታዞች ከሌሉ፣ ከሷ የሚሻሉ ሰዎች ከሌሉ ማስተማር ትችላለች። እንዴት ነው የምታስተምረው? ከመጋረጃ ጀርባ ሆና። እናታችን አይሻ ከመጋረጃ ጀርባ ሆና ታስተምር ነበር። ለምሳሌ ይህን መጋረጃ ይታያችኋል። ከዚህም መጋረጃ ጀርባ ሆና ታስተምር ነበር። ፊትለፊት ኢቭን ኒቃብ አድርጋለች። ፊቷ በአጠቃላይ አይታይም። ማን እናታችን አይሻ። ይህ ሆኖ ሳለ ራሱ ኒቃብ ይስት ሆና ራሱ ፊትለፊት ከሰሃቦች ጋር ዲስከስ አታረግም ነበር፣ እንዲሁም አታስተምርም ነበር። የምታስተምረው እንዴት ነው ስንል በዛን ጊዜ መጋረጃ የሚባለው ጓዳ ጓዳ በሆነ ነገር የተከፈለ ቦታ ነው፣ ድምፅ በደንብ የሚሰማበት ቦታ እዛ ላይ ገብታ ታስተምር ነበር። ዛሬስ? መጣ ታላ ታላ ታላ ስብሃነ ታላ ታላ ትለኛለች። ከዛ በኋላ ተፍሲር እያለች አማርኛ ትርጉም ታነባለች። እየመረራችሁን ዋጡት። እንዲህ አይነት ነገር የለም። እስልምና ከሰዎች ክብር በላይ ነው። የሰዎች ክብር ያስጨንቃላ፣ እኛ ደግሞ የአላህ መብት ያስጨንቃል። ወደድክም ጠላህ፣ ሰለምቴ የሆኑ እህቶቻችን ጋር እየገባች በቪዲዮ መውጣት ትችላላችሁ፣ ማስተማር ትችላላችሁ። እንደፈለጋችሁ ተገላልጣችሁ ቻፕስቲክ አደርጋ ከዛ በኋላ ድምጻቸው እየቀየሩ ሳይኮላተፉ ኮልታፋ ነኝ እያሉ ማለት ነው። እኔ ባይዘቢ ኮልታፋ ነኝ፣ ግን እየተኮላተፉ የሚሸቀሉ ሰዎች አሉ፣ አደለ? ይህ እውነታ በገሃዱ ዓለም የምናየው ነገር ነው። ይህ ነገር ለምንድን ነው የማትናገሩት? ለምን ከዛስ በግልጽ ማለት ነው። ቢዳን የምታስተላልፍ ጭምር ናት። ማን አስያ ወደ ቢዳ ሰዎችን የምትጣራ ነው። በግልጽና በማያሻማ መልኩ እኔ መውሊዳ አከብራለሁ መብቴ ነው፣ ምክንያቱም ተስቢህ ይደረግበታል፣ ታህሊል ይደረግበታል፣ ሰላዋት ይባልበታል ብላ የማይገናኝ ነገር ስታገናኝ ተመልክተናል። የሱና ኡስታዞች ታይ ከዚያ አቋምሽ ተመለሽ ስትባይ ተብላ ስትመከር ጊዜ አንተ ማን ነህ እያለች ነበር እንዴ በልክ አድርጉት። አረብኛ አንብቦ ትርጉምን ማንበብ ዕውቀት አይደለም። እደግመዋለሁ። አረብኛን አንብቦ ትርጉምን እያነበቡ መናገር ዕውቀት አይደለም። ዕውቀት ማለት የመልእክተኛው አለይሂ ሰላቱ ወሰላም ትእዛዛቶችን መታዘዝ እንዲሁም ደግሞ ከልከላዎችን መከልከል ነው። ኢንተንሱሩላሃ ይንሱሩኩም ያላሁ ሱብሃነሁ ወተዓላ ሕግጋቶችን በህይወታችሁ ብትፈጽሙ አላህ ይረዳችኋል። የነቢው አለይሂ ሰላቱ ወሰላም ሚስቶች ሲያስተምሩ ኒቃብ አድርገው፣ ለዛው ደግሞ ኒቃብ ካረጉ በኋላ ከመጋረጃ ጀርባ ሆነው የሚያስተምረው የነበረ፣ ዛሬ ላይ ዳዋ ይላሉ። ያ የትኛዋን ሴት ወደ አላህ መጣራት አለባት? አስቀድሞም እንደተናገርኩት ግን በዚህ መልኩ ነው አይደለም። እየመረራችሁን ዋጡት። የትኛው ኡለማ ነው የፈቀደለች አንቺ ተነስተሽ ፈቷን የምትሰጪው የትኛው አንድ ዑለማ ማምጣት ትቻለች። ኢቭን ፈቀዱ የሚባሉ ዑለማዎች የምትያቸው ራሱ አውቃቸዋለሁ ስም መጥራት እችላለሁ። ለምሳሌ እና የሱፍ አልቀርዳዊ ምናምን ልታነሺ ትቻለች። ኢቭን እነሱ ራሱ ሲፈቅዱ ማለት ነው ወንዶች ከሷ የሚበልጡ ከሆነ ማስተማር አችልም በቪዲዮ ብለው ነው የተናገሩት። አንቺ እከተላቸዋለሁ የምትያቸው ሰዎች ሳይቀሩ ሱናና ሰለፊያዎችን ለማስመታት ቪዲዮ የሰራሽ ሰው ነሽ እኮ። አሊ መስጂድ በተመለከተ ለስንት ዓመታት መውሊድን የሚያከብሩበት ቦታ ተቃሙ ብለሽ በውሸት የሱና ወንድሞችን እንዲመቱ ያደረግሽ ሰው ነሽ እኮ፣ አስያ። በግልጽ እንነጋገር። ምንም አይነት ኢንፎርሜሽን ሳይኖርሽ እያለቀስሽ ሱናን የምታስመች ሰው ነሽ እኮ። እናቶች ለምን እንደዛ ይደረጋሉ? እዛ ላይ ያሉ ደግሞ የሶና ወንድምና እህቶች ደግሞ እንደዛ ሲሆኑ ለአንቺ ምንም ቫልዩምነት የለውም ቦታ የለውም። የአላህ ስምና ባህሪ በተመለከተ ምን ያክል አላህ ቦታ አይፈልግም ምናምን ምናምን ብለሽ ቆራላ የተነገረው ነገር ስታስተባብይ ነበር። ከዚህ በፊት ሪከርዶች አሉ፣ ማምጣት እንችላለን። እንዲህ የሚያደርጉ ሰዎች ባይዘዊ የአላሁ ሱብሐነሁ ወተዓላ አስማ ወሲፋት ከተውሂድ ክፍሎች መካከል አንዱ ነው። ይህን ነገር ማመን አለብን። አላ ስምና ባህሪ መገለጫዎች አሉት። ስለሱ የተነገሩ ነገራቶች ሁኔታዎቹን እንዲ ነው ሳንላጭ እናጸድቃለን፣ ውድቅ ሳናደርግ፣ ከሰዎች ጋር ሳነማሳስል እንዲሁን ደግሞ ትርጉም አልባ ሳናደርግ። ይህ የአህለ ሱና ወልጀማ አቂዳ ነው። ዛሬ ላይ ይህን ነገር ሳያራም ይህን ነገር በትክክል ሳይማሩ ሰለምቴዎች ጋር ገብተው እንደፈለጉ የሚያወሩ ሰዎች ከአሁን በኋላ መጠንቀቅ አለባቸው። ኢቭን በቲክቶክ ጨምሬ እሰራባችኋለሁ። እንደነዚህ አይነት ሰዎች በጣም በጣም አበዛችሁት፣ በጣም ማለት ነው። ትዳር እያላችሁ ሰዎችን በውስጥ እንዲጀናጀኑ እያደረጋችሁ ነው። አይተናል። ከዚህ በፊት የሰራሁትን ቪዲዮ መመልከት ትችላላችሁ። ፍቅር የምትፈልጉ ብዬ የሰራሁት ፍቅር አገናኝ ነው። አይሲንግ እንደዛ መሰለኝ የሚሰሩት ነገር ይታወቅ። ከዛ ተከታይ ስላላት ብቻ ቡን ስለሷ ተናገር እ ሰው ቁርአንና ሐዲስ መከተል የለም። አንድ ዑለማ ማምጣት አችሉም የመልክተኛው አለይሂ ሰላቱ ወሰለም ሚስቶች የቤቷቸው ይርጉ እየተባለ ባለቤቶች ኪድችን ገብቶ እኔ በአደባባይ ባላይ ኦኬ አልናገርም ረመዳን ላይ የሚያፈጥርበትን እየሰራ ነው ያልች ልጅ ነሽ ቢላህ አለይኩም ባላህ ይሁንባችሁ እንዲህ የሚያደርግን ሰው ማለት ነው ለእናንተ አራያ ይሆናል መጥቶ ከዛ ወደ አላህ መጣራት ሁላችንም እንችላለን ቢል በምን ሞራኑ ነው እንዲህ የሚለው ያ ሁላችንም ወደ አላህ መጣራት አለብን ወንድም ሴትም አላለም አዎ አላለም? መስጂድ ነበዊ ላይ ሴት ልጅ ቆማት አስተምር ነበር ተብሎ እየተቀጠፈ እየተዋሸ እ መስጂድ ነበዊ ላይ አላህ ያሳያችሁ እንደነዚህ አይነት ሰዎች በቃ እውቀት አላቸው። ይሄ እውቀት አይደለም፣ የመጨረሻ ማለት ነው፣ ስሜት መከተል ነው። ስለዚህ ምን ታረጋላችሁ? የሰጠኋችሁ የቁራን ቨርሶች አሉ፣ አስቀድም እነዚ የቁራን በርሶችን ተፍሲሮችን ተመልከቱ። ከዛ ዑለማዎችን የሰጡትን ትንታኔ ተመልከቱ። ሴት ልጅ ማስተማር ካለባት ከመጋረጃ ጀርባ ሆና ማስተማር ትችላለች። አስቀድሜም እንደተናገርኩት እናታችን አይሻ በርካታ ሀዲሶችን በማስተማር እንዲሁም በማስተላለፍ ላይ ቀዳሚ ናት። ለማንኛውም ግን ለዛሬ ይህን ካልኳችሁ አላሁ ስብሐነሁ ወተዓላ ሐቅን በሐቅነቱ ያሳየን ሙሉ በሙሉ የምንቀበል ያርገን፣ ባጢልን በባጢልነቱ ያሳየን ሙሉ በሙሉ የምንረቅ ያርገን።